ወደ እዚህ ትንሽ ነው እኮ ያልኩሽ፣ ግን ወደኋላ ትንሽ ወደ ኋላ ወደ ኋላ ወደዚ ወደዛ ማለት ይሄ ነው። ወደ ደሃ ይቅርታ፣ አገኘጁ አገኘጁ አገኘጁ። እይ፣ ወደ ወደ እግርሽ፣ ወደ እግርሽ፣ ወደ እግርሽ

አ ማየት እያየሽ አይደለም፣ እያየሽ ነው። አይደለ ማየት አይቻልም። ወደዚህ ወደዚህ ትንሽ ወደዚህ። አገኘሽ አገኘሽ። ጥቂት ትንሽ ወደዚህ ትንሽ ትንሽ ትንሽ ነው እኮ አልኩሽ። ግን ወደ ኋላ ትንሽ ወደ ኋላ፣ ወደ ኋላ ወደዛ ማለት ነው። አገኘችው አገኘችው አገኘችው። እይ ወደ ወደ እግርሽ ወደ እግርሽ ወደ እግርሽ በእጅሽ ነው ማግኘት ያለብሽ። አደግሪ አይ ትንሽ አመለጠሽ። ወደ ወደ ትንሽ ትንሽ ትንሽ አለ፣ ትንሽ አልታገኘው ነው ፈልግኩ። ጥሩ ትክ እይ። ትንሽ ወደ በር ወደ በር ወደ በር ወደ በር ስትበይ፣ አይ አይደለም። ውይ ሰዓት ናልኩሽ አይንሽ ከፍቶች ማየት አይቻልም እኮ ይላል። አይን ከፍቶ ማየት አይቻልም እና እሬ ብላሚ ማሚ አይንሽ ታስረሽ ወንበሩ ስለሚመታሽ